መዳሞቻችሁ እነዚህን ነገሮች በጭራሽ እንዳትጠየቁ በጭራሽ ነው የምላችሁ። ከጠየቃቻቸው በኋላ የክላሳቸው በር ሳይቀር ቆልፈው ይሄዳሉ። በፊት የማይዘጋ ነበረ፣ የክላስ በር በፊት የማይዘጋ ነበረ የውጭ በር። ድንገት ሲቆለፍባችሁ እናንተ ምን አድርጌ ነው፣ ምን ሆኜ ነው፣ ምንድነው ያጠፋሁት፣ ምን የተሰረቀ ነገር አለ፣ ምን ጠፍቶ ነው ማለታችሁ አይቀርም፣ መጨናነቃቸው አይቀርም። ስለዚህ በዚህ ቪዲዮ መጠየቅ የሌለባችሁን ነገር እስከ መጨረሻ እስከ ቪዲዮ ፍጻሜ ላይክ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ተከታተሉ። ለሌላ እህቶች በተለይ ይሄ ቪዲዮ የሚጠቅመው አዲስ ለምትመጡ፣ ብር መላክ የምትፈልጉ፣ እቃ መጥለብ የምትፈልጉ እህቶች ነው፣ ይሄ ነገር የሚጠቅማችሁ ማለት ነው። ሰላም አሌይኩም ወረህመቱላሂ ወበረካቱ። ውድ የእኔ ቤተሰቦች፣ ወዳጆች፣ እህቶቼ እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር አልሐምዱሊላ በጣም ደህና ነኝ። ረመዳን እንዴት ይዟችኋል? ረመዳኑ እንግዲህ ትቶን እየገሰገሰ ነው። አላህ ጾመው ሰግደው ሰርተው ከተጠቀሙ ባሮቹ አላህ ይመድበን። አላህ አጅራችሁን ከፍ ያድርግላችሁ። አላህ በሀገራችሁ እንግዲህ በቀጣይ አመት በቤታችሁ እናንተ ባሰባችሁት አይደለም፣ እኛ ባሰብነው አይደለም፣ አላህ ለእኛ ባሰበው ጥሩ ነገር በቤታችን ድንገት ዱብ ብለን በቤታችን በሀገራችን ከቤተሰቦቻችን ጋር ምን ጾም አላህ ያድርገን፣ የሰው ሀገር በቃ ይበለን፣ በድሎት በደስታ በስኬት ማለት ነው። ያሰባችሁት ነገር ሁሉ አላህ ያሳካላችሁ። ቀጥታ አሁን ወደ ቪዲዮ ይገባለሁ ማለት ነው። አንደኛ መጠየቅ የሌለባችሁ ነገር ይሄ ቤት፣ ይሄ ሰፈር ምንድን ነው የሚባለው? ያለንበት ሰፈር ምንድን ነው የሚባለው? አትጠይቁ። እሷን አትጠይቁ። ለምን ይሄ ነገር ከጠየቃችሁ ከባድ ነው በጣም ኦኬ፣ ነፃነታችሁ እንዳለ ነው የምትገፋችሁ ማለት ነው። ምክንያቱም ትጠፋለች ብላ ስለምትፈራ መዳም ምንድነው፣ የት ሰፈር ነው እናንተ ያላችሁበት? ሰፈር ማወቅ ከፈለጋችሁ ሎኬሽኑ ብር ለሚልክላችሁ ሀዋላ ላኩለት ና የት እንዳላችሁ እና አካባቢያችሁ ላይ ምን እንዳለ ሰፈሩ ስም ምን እንደሆነ ይነግራችኋል ማለት ነው። በቀላል ማወቅም ትችላላችሁ። የቤቱ ቁጥርስ እንዴት እናውቃለን? የቤት ቁጥርም ለመዳም አትጠይቋት የቤቱ ቁጥር ልክ ቆሻሻ ልትጥሉ ስትወጡ ፈለግ ፈለግ አድርጉት። ወይም በታችኛው በኩል ወይም በላይኛው በኩል ይኖራል የቤቱ ቁጥር ማለት ነው። በዛ የሰፈራችሁን ስም የቤታችሁን ቁጥር ማወቅ ትችላላችሁ ማለት ነው። ማንኛውም ጠለብያ ከጠለባችሁ ሎኬሽናችሁን መላክ ሎኬሽን መላክ በጣም ቀላል ነው። ዋትሳፕ ትገባላችሁ። ከታች የሆነ እንደዚህ ጥምዝምዝ ነገር አለ። እሱን ስትነኩት ሎኬሽን የሚል የሎኬሽን ቅርጽ ያለው ይመጣላችኋል። እሱን ነካ ስታደርጉ የመጀመሪያው ሼር ሎኬሽን የሚለው ሴንድ ሎኬሽን የሚለው እንትነኩታላችሁ ወደምትፈልጉት ቦታ ማለት ነው። በዛ ማወቅ ትችላላችሁ ማለት ነው። እህቶቼ ብዙ ጊዜ እህቶች ስህተት ትሰራላችሁ። ሰፈራችን የት ነው መደመ፣ ይሄ ቦታ የት ነው ምናምን ትላላችሁ። በማያገባችሁ ነገር አትግቡ። መጠየቅ የሌለባችሁ ነገር አትጠይቁ። አንዳንዴ እኛ መጠየቅ የሌለብን ነገር እንጠይቅና በጣም የማንወጣው እንትን ነገር ውስጥ እንገባለን ማለት ነው። እራሳችን የምናጨናንቃለን እላችኋለሁ። ከዚህ ባሻገር ደግሞ ሎኬሽን አላላኩ በተግባር አሳይን ካላችሁን አሳያችኋለሁ፣ ችግር የለውም። በቀጣይ ቪዲዮ በቃ እዚህ ጋር ለምሳሌ አሁን ብዙን ጥያቄ ከዚህ ነገር ተያይዞ አንድ ላይ ልንገራችሁ። ለምሳሌ በባል የት ነው ስትላቸው እሽ ድራኒ ነ እሽ ድራኔ ባባ ወይን በሏት አላቅም ልጅ የተነሳ አላቅም። ልጅ የተነሳ ስትሏችሁ ድንገት ትላልቅ ልጆች ከሆኑ በተለይ አላቅም በሏት። ምን አገባችሁ እናንተ ስለ ትልቅ ልጇ? ህጻን ካልሆነ አላቅም። ምክንያቱም አልተነሳም ካላችሁ እንዴት አየች ነው የምትባሉች። በውስጧ እንዴት አየች ነው የምትላችሁ። ተጠረጥራችኋለች። ባባ መጣ፣ አላቅም መጣ፣ አው ካላችሁ፣ ደግሞ ሌላ ነገር ነው የሚከተላችሁ። ቂጥቂጣችሁ ነው የምትከተላችሁ ማለት ነው። ስለዚህ የማያመለከታችሁ ነገር ውስጥ አትጉ። ባባ ተነሳ፣ እናንተ አያገባችሁም። ልጁ ተነሳ፣ ከስራ መጣ፣ ከስራ ወጣ፣ ከስራ ገባ፣ አይመለከታችሁም። ይሄ ነገር ሁሉ አዳዲስ እህቶቻችን እንትን ስለምታደረጉት ነው ማለት ነው። እነሱ ከንግግራችሁ የሆነ ነገር ነው የሚጠረጥሯችሁ። እናንተ ኮ ባባ መጣ አልመጣ፣ እናንተ ኮ ጀስት ሲገባ አይታችሁ ሊሆን ይችላል። ነገር ግን እሷ የምታስበው ሌላ ታሪክ ነው። አላውቅም እሾ→እሺ አርፍ ኒ አነማ በአርፍ አታውቁም። የማታውቁት ነገር አላውቅም አለኝ መብታችሁ ነው እላችኋለሁ። ምክንያቱም ይሄ እነዚህ እነዚህ ነገሮች በጣም ወሳኝ ወሳኝ ነገሮች እየነገርኳችሁ ነው። ለምን እነዚህ ነገሮች ባባ መጣ፣ ለምንድን ነው የምትጠይቃችሁ? እናንተ ሄዳ ትይው ከፈለግ። ባባ በላ አያገባችሁም። እናንተ አላየሁትም። እናንተ እኮ ምግብ ሰርታችሁ ቁጭ አደርጋችኋል እዛ አይደለ? አያገባችሁም። በላ አልበላ አላየሁትም። ብታዩት ራሱ አላየሁትም እራሷ ጠይቃ ትድረስበት። ምን አስባ ነው ባባ በላ ባባ መጠሹ? ሾስኔ ሾስኔ አትበሉ። ይቅርታ ግን አላየሁም የሚለው ቃል ብትጠቀሙት ከመዳም ጋር ለመግባባት ያስችላቸዋል ለማለት ፈልጌ ነው እህቶቼ። እኛ ብዙ ጊዜ ሀበሻዎች ትንሽ ሲሳቅልን ቤቱ በሙሉ ያስረከቡን ይመስለናል። ግን እነሱን ለመፈተሽ እኛን ለመፈተሽ እነዚህን ጥያቄዎች ሊጠይቋችሁ ይችላሉ ማለት ነው እናንተም ይሄ ነገር እነ ሎኬሽን ሰፈርና ቤት ቁጥር እንዳትጠይቁ። እሷም ደግሞ ባባ መጣ፣ ባባ በላ፣ ልጅ የተነሳ ልጅ ወጣ ልጅ የገባ ስትላችሁ አላቅም የሚለው መልስ ብትመልሱ መልካም ነው። በቃ የማይጠቅማችሁ ነገር አይጠቅማችሁም፣ አለቀ ጉዳዩ። ምክንያቱም እኛ የወንድ ጥማት ያለብን የሚመስላቸው ብዙ ጊዜ ማለት ነው። ልክ እንደነሱ የወንድ ጥማት ያለብን ምናምን እነሱ አይችሉም። ታውቃላችሁ አይደል እነሱ ስለማይችሉ እናንተም በአራት ነጥብ አላቀንበሉ። የነበረኝ ቆይታ እጅግ በጣም አድርጌ አመሰግናችኋለሁኝ። ተጠንቀቁ ነው የምላችሁ። ሽውልዶችን ጃቻ። መልካም ቀን መልካም ምሽት። ጥያቄ ነበረኝ እና ዛሬ ተመስገን እንደው ያስገባኝ ማለት ነው። አመሰግናለሁ እኔ ሙስሊም ነበርኩ። አሁን ቅርብ ጊዜ ማለት ነው ወደ እስልምና መተሽ ነው ወይንስ? ሙስሊም ሀይ ከሙስሊም ወደ ክርስቲያን ሄጅ ያለው ቤተሰብ አልቶኛል። አያቴ ኢማም ነው። ሁሉም ቤተሰቤ ሙስሊም ነው እና ግን እኔ አሁን ወጥቼ ክርስቲያን ሆኛ ያለው እና በትክክል ነው ወይስ የጠሉኝ? አሁንም እንዳሉ ይገደላለ እንደ አልገባኝም፣ እዛ ላይ እስኪ እንግዲህ አንተም መጀመሪያ ሙስሊም ነበረ፣ አንተ ሶላት ይሰግድ ነበር፣ መጀመሪያ ሙስሊም ነበረ ጊዜ እሱ አሁንም አልጠፋብኝም። ቁርአን ከፈለክ ልቅራልክ። ቁርአን ነበር ቀርቻ አለው ቁርአንም ሁሉም ነገር በቃ ማለት ነው። አሁንም እሺ፣ እኳ አንዱ አርካን ስራ ስንት ነው? አምስት ነው አይደለም? ሁለት ለጀናዛ ስንት ረካ እኔ ሰራትን ጀናዛ ምናምን አላውቅ። ቆም ወነት አላቅም። ቆሞ ሴት አትሄድም። አይደለም ጀና እኔ ወሻምሴ ብቻ ነው እስከ ወሻምሴ ብቻ ነው የቀረው ቁራን